ሪች ራሷን ስታ ወደቀች ረብቃንና አቤልን ደግሞ ማዘር ለያየቻቸው። ረብቃ በእርግጥ አሁን ለአቤል ያላት ፍቅር ይበልጥ ጨምሯል። አቤልም ረብቃን እንደሚያፈቅራት ገለጸላት። ነገር ግን ማዘር መካከላቸው ገብታ አሰቃየቻቸው። ማዘር ረብቃን ወረቀቱን ሳትፈልግ በግድ አስፈረመቻት። አቤል ወረቀቱን ቀዶ ቢጥለውም ነገር ግን በሌላ አቤል ሳያይና ሳይሰማ ሌላ ወረቀት አምጥታ የጋብቻ ፊርማ የሚቀደድበት ወረቀት ከፍርድ ቤት አምጥታ እንዲቀዱ አደረገቻት። እረብቃን ማዘር በጣም ጠልታታለች። ምክንያቱ ምን እንደው በማይታወቅ ህይወቴን በሙሉ ነው ያሳጣችኝ፣ መፍታት አለብህ ብላ አቤልን ስትጠይቀው፣ አቤልም ረብቃን በጣም ወዳታለው፣ አልፈታትም እራስሽ ወደሽ አጋብታሽን ስታበቂ፣ አሁን ደሞ ፈርም የምትዩን ነገር አልስማማም ልጅቷ ምንም አላደረገችሽም እያለ ጮኸባት። እናትየዋም በጥፊ መታችው። ነገር ግን ያኛውን ወረቀት እንደ ቀደደው አዚቲ በቀዳዳ እየተመለከተች ነበር፣ እና ለማዘር ወረቀቱን ቀደደው ብላም ነገረቻት። ከዛ እንደዛ ነው ወረቀት ቢቀደድ ወረቀት ይመጣል። በሱ ቤት እኔ ምንም ማረግ የማልችል መስሎት ነው አለችና ማዘር ሌላ ወረቀት አምጥታ ረብቃን አስፈረመቻት ሳትወድ በግድ። ረብቃም ፈርማ ከዛ ከቤት ውልቅ ብላ ሄደች። አሁን አቤል ትልቅ ስብራት ገጠመው። እንግዲህ በጣም በሚገርም ሁኔታ ወክል ያደርጉ በወጡበት ሰዓት ሪች ራሷን ስታ ወደቀች። በመጀመሪያ ረብቃ ልቤን አሞኛል አለቻት። እሷም በፀሐይ ወተሽ ነው ወደ ቤት እንመለስ ብትልም አይ አሁን ተሽሎኛል በማለትም ጥላ ወደ ቤት ሳይሆን ወደ መዝናናታቸው ሄዱ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ረብቃ ቀጣይ ፓርቲ ይዘ መተናል እንግዲህ፣ ዛሬ ረብቃንና ሪችን ምንገጠማቸው ሪች ለረብቃ የእውነተኛ ጓደኛ ናት። እናም ማዘር ረብቃን በጣም እያሰቃየቻት ትገኛለች። እናም አሁን ወረቀቱ ላይ ፈርመሻል ወይስ አልፈረምሽም? በማለትም አስጨነቀቻት። እሷም አልፈርምም ምን ነው ምን አሰበች ነው ስትልም፣ ማዘር የመጨረሻ ማስጠንቀቂያም ሰጥታት ሄደች። ሌላው እንግዲህ ወክ ሊያደርጉ በወጡበት ረብቃ ራሷን ስታ ወደቀች። እናም በመጀመሪያ ልቤናሞኛል ሞኛል እባካቸው እያለች ነበረ። ረብቃም ዋክሽን ወደ ቤት እንመለስ ስትልም አይ ተሽሎኛል ብላ መዝናናት ጀመሩ። ግን አቤልና ረብቃ ለብቻ በሆኑበት ሰዓት እሬችና ደግሞ ኢዮብ ለብቻ እንደሄዱ እዮብ ላይ ወደቀችበት። አሁን የሚሆነው ግራ ገባው። ረብቃ ደም እንባ እያለቀሰች ትገኛለች። ግን ምንም አማራጭ የላትም። ወረቀቱ ላይ እንዳትፈርሚ ማሚ ብታስገድድሽም ብሏት ነበር አቤል፣ ግን ደግሞ በፍጹም ምንም ልታደርግ አልቻለችም። እንግዲህ ማዘር አቤልን በጥፊ ደረገመችው። እሱም እወክሽን ተይን እንኖርበት ማንም ሰው አይለያያቸውም፣ ማንም ሰው ደግሞ መካከላቸው አይገባም ብለሽን ነበር። አሁን ግን አንቺ ገብተሽ ልትለያይን እየሞከርሽ ነው ሲላትም እንዴት አባክ ነው የምታናግረኝ? በማለትም አቤልን በጥፊ ደረገመችው። እንግዲህ ማዘር ከአለባበሷ እስከ ጸባዋ ተቀያይራ መታለች። ምንድን ነው እንደዚህ ያደረጋት? አቤልም ምን አደረገች ሲላትም፣ ህይወቴም በሙሉ ነጥቀውኛል። እዚ ቤት ላይ አታልፈልግም አለች። እሱ የነጠቀቻት ምንድን ነው? ረብቃ ደም እንባ ብታለቅስም ማዘር ግን ልታዝንላት እንኳ አልቻለችም። ምግብ ራሱ እንድትበላለም ፍቃደኛ አይደለችም ማዘር በእሷ ጸባይና በእሷ ሁኔታ የተገረሙት ልጆቿ አንዳንዴ ይገረማሉ፣ አንዳንዴም ያዝናሉ፣ አንዳንዴም እዮብ ሙድ ይዛል ይገለፍጣል። ግን እሷ አሁን አቤልን እንደ ቂጣ በጥፊ እየተነሳች ትጠፈጥፈዋለች። አቤል በጣም ያሳዝናል። አሁን በመቲ መስ ልቡን ሰብራው አሁን ደግሞ በረብቃ መታከም ሲጀምር ያልጠበቀውና ያላሰበው ነገር ተፈጠረ። ግዴታ ረብቃን ተለይተህ ከኔ ጋር ከረብቃ ጋር ሳይሆን ከኔ ጋ መኖር ትችላለህ አለችው ማዘሯ። እሱም በፍጹም ይሄ ሊሆን አይችልም ምን ሲባል አለ። እሷም እንግዳውስ ይሄ ሊሆን ካልቻለ እንግዲህ እሷ እዚች ቤት አትኖርም፣ አለችው እሷን ካስወጣሽ እኔንም አብረሽ አስወጭኝ አላት። ይሄ ደግሞ ምን ማለት ነው? እኔ ያሳያለሁ በማለትም ረብቃን በድብቅ አቤል ሳያቅ አስፈረመቻት። ረብቃ አሁን በአቤል ውዴታነት አቤል ፍቅሩን ሲገልጽላት የመጨረሻ ተደሰተች። ግን ምን ዋጋ አለው? አቤል እሷን ሲወድ፣ እናትየዋ አውሬ ሆነች። ረብቃ አለ አቤል፣ በጣም ፈርቻለሁ አቤል አለችው። አትፍሪ፣ ምንም አያስፈራሽም። እማጣህ እየመሰለኝ ስትለውም መቼም አታጭኝም አላት። እሱም እሷም እንዴት ነው እኔ ማዘር እያስፈራችኝ ነው። ሁኔታዋ በጣም ግራ አጋባኝ። ምን ይሻለኛል አለች። ከዛም እሷን ምንም እንዳልተፈጠረ አድርገሽ ታያት። እናት አደለች ናት፣ ያደለችም አላት። ምን ስትለው ማለቴ የምወዳትን ለመለያየት ከሞከረች እናቴ አይደለችም። እናቴ ብትሆን ታዝንልኛለ፣ ታስብልኛለች አላት። ይህን የምታደርግበት ምክንያት ልኖራት ይችላል አቤል፣ እዋክናት፣ ትቀይማት፣ ታጋሹን። እሺ ረጋበን፣ ልክ እንደኔ። እኔ ባልታገስ አንተኔ፣ የኔ አትሆንም ነበር። በመታገሴ ደግሞ አንተን ካሰኝ አለችው። ምን አላት። አዎ ያን ጊዜ አንተና መቲ እንደዛ ስታሰቃዩኝ ምን አባታችሁ ብዬ ሂጄ ብሆን አሁን ላይ አንተን አላገኝም ነበር አለችው። እሱም እንደዛ ነው ይህን ያክል አላት። አዎ በቃ ረብቃ ለሁሉም ነገር ይቅርታ አላት። ግን እውነታውን ነገሬ፣ ብዙ የደበቅሽ ነገር እንዳለ ሁሉ ይሰማኛል። በተለይ ስለዚህ ፎቶ ብሎ ግድግዳ ላይ የተሰለቀለውን ፎቶ አውርዶ ንገሬ ሲላት እሽ ነግርሃለሁ ግን አሁን አይደለም አለችው። መቼ ነው? ጊዜው ሲደርስ። እሱም ስለ እኛ ቤት የማታውቂው ብዙ ጉዳለ አላት። ልትነግሬ ትችላለህ የማላቀው አለችው። ቀኑ ሲደርስ። መቼ ነው ቀኑ? ሩቅ አይደለም አንድ ቀን አላት። ከዛ አይሽ ይህን እንኳ ንገረኝ አለችው። አይሽ አንቺም እኮ ሌላ ጊዜ አንድ ቀን እነግርሃለሁ ነው ምትኝ? እንዴት እንደሚያናድር ተረዳሽኝ አይደል አላት። ከዛ እሷም ፈገግ አለች። እዛ ቦታ እወስድሻለሁ አልከኝ ቦታ ስንሄድ ሁሉንም ነገር እነግርሃለሁ አለችው። እሱም እሺ አለ። ግን አናድህኛል አንድ ጊዜ አለችው። ምን አድርጌ? በተለይ መድኃኒቱን አንጥተ የሰጠህ ቀን አለችው። ያን ጊዜ ጥሩ ስሜት ላይ አደለውም። ረብቃ በጣም ይቅርታ አሁን ላይ እኔ ራሱ ይጸጽተኛል አላት። በቃ ሱንቶ አልፏል አለችው። ረብቃ ግን አቤልን ምን ያክል ልጅ እንደሚፈልግ እያጠናችሁ ነው እንግዲህ። እዮብ ነገሩን ዘነጠለው፣ ረብቃ ልጇን ጤንነት ማረጋገጥ ትችላለች ትፈልጋለች ሲልም፣ አቤል ደግሞ ስለምን ልጅ ነው የምታወራው አለ። ከዛም ረብቃ ተኮሳተረች፣ ደነገጠችም። ምንድን ነው ስለምን ልጅ አለች ሪች ከዛም አረ ባለፈው ማሚ ረብቃ እርጉዝናት እርጉዝናት ስትሰምች ነው። ምን ታካብዳላችሁ? እንደዛ ነው አንተ እህት አሉ ብዙ ታወራለ አለ። ረብቃ የዚህን ጊዜ ተነስታ ክላሷ ገባች። ረችን ጠርታት ነበረ። ምንድን ነው ረብቃ፣ ምንድን ነው እያረግሻለሽ አለቻት። ረብቃ እየተቆጣሽኝ እኮ ነው አለች ረችን። እብልሽ ይሄዩ በሚባል ልጅ ምንም አላማ ነኝ አላማረኝም አንድ ሁሉን ነገር ለሱ እንዴት አርግዣለሁ ብለሽ ትነግረዋለሽ? ነገሮችን እንዳያበላሽብሽ አለቻት። እዮብ እኮ ጥሩ ልጅ ነው፣ በቃ የሚታመን ልጅ ነው አላቅልሽ። ልታምኙ ጥሩ ልጅ ሊሆን ይችላል፣ ግን ደግሞ በፍጹም ማንም ብለሽ ነው እዚህ የመጣሽው? እሱ ጋር ሳወራ ደግሞ አቤል አይፈልግም አለች። እና አላመሽ አቤልን እንጂ እዮብ ነው እንደ። ስለዚህ እሱ የሚጠላውን ነገር ተይ፣ እሱ የሚወደውን ነገር አድርጊ አለቻት ረብቃም እሺ አለች። እንግዲህ በማዘሯ መቀያየርና በማዘሯ መኮሰታተር ረብቃን በዛ ሂጂ ብላ ስትቆጣባት ሪች ግራ ተጋባች። ምን ተፈጥሮ ነው የምልም ስሜት ተሰማት። ነገር ግን ማዘሯ በጣም ኃይለኛ ከባድ ሰው ሆናለች ካለባበሷ ጀምሮ። አሁን እዮብ እንግዲህ ከመቲ ጋ የምሰራውን አዚቲን መቲ ብር ልከፍልሽ ነው አይደል? ስለዚህ በአንድ ነገር ከተስማማን እጥፍ እጥፍ ትከፋያለሽ። ተዚ ቤት የምሰሪው ለምንድን ነው? ገንዘብ ላገኝ። እሺ፣ ከዛስ? ይሄን ነገር ተጨረሽ በኋላ ያችኑ ድንጋይን ቁጭ ብያ ሞቃት አለዋ አለችው። ከዘምን እንድ እሺ፣ ገንዘብስ ገንዘብ ማሲከፈለኝ ለራሴ ይዤ ስራ እኮ ስለዚህ አሁን መቲ አድርጌ የምትልሽን አድርጌ እኔ አድርጌ የምልሽን ደግሞ አድርጌ ከዛ ከመቲ በላይ እኔ እጥፍ እከፍልሻለሁ። እሷ ደግሞ የምትልሽን አጣርተሽ ንገሪኝ አላት። እሽ ብላ ተስማማች። መቲ አሁን ከሁለት ወጣ ጎመን ሁናለች፣ ወይ ተእዮ ባልሆነች ወይ ደግሞ ከአቤል። ቻናል ሰብስክራይብ ያርጋችሁ ቪዲዮውን እስከመጨረሻው ተከታተሉ።